የዑለሞችን ንግግር በአጠቃላይ ዑለሞች የሚጀመሩት ከኢማም ሻፊዒ ሳይሆኑ ከዚያ በፊት ባሉት ዑለሞችም ጭምር ነው፣ ከሰሓቦችም ጭምር ነው። ወደ ሰሓቦችም ተመልሰን ንግግሮቻቸውን ቃኝተን ወደ ቀደምት የኢማም ሻፊዒ አስተማሪ የነበሩትን ትላልቅ ዑለሞችንም አንስተን በደንብ አድርገን አውርተንበታል። ሁላችሁም ተጠቅማችሁበታል ብዬ አምናለሁ። ሌላው ደግሞ ስለ ቢድዓ ጉዳይ ሲነሳ ብዙ ጊዜ ለወንድሞቼ እንደመጨረሻ አፉን ለወንድሞቼ እንደ መጨረሻ ነጥብ ለነሳ የምፈልገው ነገር ቢድዓ፣ ያው ብዙ ዑለሞች እንደሚናገሩትም የሚጠቅመው አንደኛ ነገር ስህተት የሆኑ ነገሮችን ሐቅ ከሆኑ ነገሮች መለየት የሚችለው ማነው የሚለው ወደ አቅል ይመለሳል ማለት ነው። ቢድዓን መንገድ ማድረግና መፈቅድ ከሆነ ቢድዓቱን ሐሰና ይቻላል ካልኩኝ እኔ ቢድዓ ሐሰና፣ የአንተ ቢድዓ ሐሰና አይደለም ራፊዳው ሄዶ እዛ ጋር የሚሰራው ቢድዓ ለሱ ሐሰና ነው፣ ለእኔ ደግሞ ሰይአ ነው። ያ ማለት ዲን አልኢስላም ራሱ ኒስብይ ሊሆን ነው ማለት ነው። ተግባባን። ዲን አልኢስላም ራሱ ንስብይ ነው የሆነ በነስ የሚመራ በቁርአንና በሐዲስ የሚመራ እምነት ሳይሆን ማንም በዘፈቀደ በራሱ አስተሳሰብ መሰረት እንደፈለገ አድርጎ የሚመራው ነገር ይሆንብናል ማለት ነው። ሌላኛው ደግሞ ምንድነው?

ለሙስሊም በዓላት የማይውጣጡ መዋጮች ወይ ደግሞ የማይደረጉ ደስታዎች ሱና ላልሆኑ በዓላት ደግሞ ሲደረግ እንመለከታለን። ለምን ሲባል የቢድዓው ነገር የሱናውን ቦታ እየቀማ ስለሚሄድ። ሌላኛው ደግሞ የፊትናን በር መክፈት ነው። የፊትና በር የሚከፈተው ምናሳቸው የሚጣፍጥ ያንን ቢድዓ ደግሞ አዋዝተው እንትን አድርገው ማቅረብ የሚችሉ ሙሻዊቶች ሞልተዋል። አሁን ዓለም ላይ በጣም ብዙ ሙሻዊቶች አሉ። መጥቶ እስከ ነብይነት ድረስ እራሳቸውን መናገር የሚችሉ አሉ። ነብይ ነኝ ወይ ደግሞ አምላክ ነኝ እስከ ማለት ባእያ የተለያዩ አቂዳዎችን ሄዳችሁ ብትከታተሉ አብዛኛው ከኢስላም አፈንግጦ አዳዲስ ነገሮችን ያመጡ ሰዎች መነሻቸው ትንሽዬ ቢድዓ ናት። በትንሽ ቢድዓ ይጀምራል እያለ እያለ ቀጥሎ በስተመጨረሻ ደግሞ ወደ ሌላ ነገር ይከተዋል ማለት ነው። ሌላኛው ምንድን ነው? ቢድዓ መስራት ብሎ ማለት አልከዚቡ ዐለላህ ወረሱሊሂ ነው እኔ እንደምረዳው በአላህና በመልእክተኛው ላይ

የእኛን ቋንቋ የሚናገሩ ወንድም እህቶች በግልጽ ወጥተው የእኔ ሸይህ ሆድ ቀደው ነው የወጡት የሚሉ አይተናል በዓይናችን። ያ ሁላ ሊመጣ የሚችለው ከዲን ያፈነገጠ ራሱን የቻለ ሌላ መንገድ ባይኖር ኖሮ ሊመጣ አይችልም። ከዲን በማፈንገጡ ነው እነኚህ ነገሮች ሁላ ሊፈጠሩ የቻሉት። ለማለት ያክል ነው። አላህ ሱብሓነሁ ወተዓላ በሱና ላይ ኖረው በሱና ላይ አላህ ሱብሓነሁ ወተዓላ ከሚገናኙ ባሮቹ ያደርገን። ላሁ ኸይረን ጀዛኩም። ደስ የሚል ምሽት ነው ያሳለፍነው። እኔ በነገራችን ላይ ለሁለቱም ኡስታዞች በጣም ትልቅ ፍቅርና ክብሮትም አለኝ ለረጅም ጊዜ ስከታተላቸው የቆየ